በሽታ መጥፎ በሽታ። ከእንደዚህ አይነት እኮ ሌላ ህመም ያመማቸው ሰዎች ይሻላሉ። በቃ ኮሮና ያለባቸው ወይንም ደግሞ ተላላፊ ሌላ ሌላ በሽታ ያለባቸው ሰዎች ይሻላሉ። ከነገረኛ ሴትና ከነገረኛ ወይ ደማቸው የሚፈሉ ሴቶች አሉ። ደማቸው የሚፈላ የእህቶቻቸውን አይብ አደባባይ ማስጣት የሚወዱ

ስለ ዲናችን የምንመካከርበት የጥያቄና መልስ ፕሮግራም ነው። ወደ ጥያቄና መልሱ ከመግባቴ በፊት አንዳንድ አንድ ለጉርሻ አክል የተወሰኑ የምንመካከርባቸው ነጥቦች ይኖራሉ ያስለመድነው ነው። ለተወሰኑ ደቂቃዎች ትታገሱኛላችሁ። እንሻ አላህ ያው ለላህ እያሉ ጌታ አላህ ሱብሓነሁ ወተዓላ የእኛን ወንድማማችነት የአማንያንን ኅብረት የአማንያንን መተጋገዝ ስብዕናችን እርስ በርሳችን የተከባበርን እንድንሆን ለአላህ እያሉ ጌታ አላህ ሱብሓነሁ ወተዓላ በተከበረ በሆነው ቁርአኑ ገልጾልናል። ትክክለኛ ወሬ እንድናወራ፣ ፍትሃዊ እንድንሆን፣ ቀጥ ያለ ወሬ እንድናወራ፣ መሠረት ያለው እንድናወራ እንዲሁም ደግሞ አድሏዊነትን እንድንርቅ እንድንቆጠብ

ትክክለኛ ፍትሃዊ፣ ሚዛናዊ፣ ቀጥተኛ የሆነ ንግግር ተናገሩ። አትዋሹ፣ አትቅጠፉ፣ በሰዎች ላይ አትጫኑ፣ ሰዎችን አትበድሉ። ይቅርባችሁ፣ ይሄ ከናንተ የሚጠበቅ የእናንተ ባህሪ አይደለምና ታውያለ ነው። ቀጥተኛ የሆነ ንግግር፣ የተውሂድን ቃል ተናገሩ። ቀጥተኛ ንግግር አይዓድላ ትክክለኛ ፍትሃዊ የሆነ ንግግር ተናገሩ። ሰው አትብድሉ፣ ሰው ላይ አትውጡ፣ ሰውን አትዞልሙ፣ ሰውን አትጨቁኑ፣ ሰው አታስለቅሱ፣ ሰውን ቅር አታስብሉ፣ እሰው ላይ የተለያየ ነገር አትፈልፍሉ፣ ይቅርባችሁ እያለ ነው አላህ። ይህ ሽልማቱ ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዝኑበኩም ኃጢአታችሁን ይቅር ይላችኋል፣ መልካም ሥራዎቻችሁን ይቀበላችኋል።

እንከኑን ወይንም ደግሞ ጉድለቱን እየፈለጉ ለማኅበረሰብ ማጋለጥ ማለት ይህ አውሬነት ነው። አውሬነት፣ ጨካኝ አረመኔነት። ሰው ራሱን ቅዱስ ያደርግና ሰዎችን ያረክሳል። ሰው ራሱን ንጹሕ፣ ምንም አይነት አይብ የሌለበት አስመስሎ የሌሎችን አደባባይ ላይ ያሰጣል፣ እያወጣ ሌሎችን ያጋልጣል። አደባባይ ላይ ጉድበሉ እያለ ይለቃል። ይሄ አንድ አማኝ ነኝ አላህን እንፈራለሁ ቀብር ጥያቄ ያለብኝ የመልቀማ ምን ይሻለኛል እንደ ውነት አልፊ ሆነኝ ሲራጥን በትክክል እሻገረው ይሆን ወይስ ከሚጣሉት ነኝ ከሚወድቁት ነኝ ብሎ ህሌላውን ምንም አይነት የማይጎረብጠው እርጥብ የሆነ አካል ይህን አውጥቶ የሰው ዓይብ እንከን አደባባይ ላይ ያሰጣል ምን አልዐጀብ ይሄ በጣም የሚገርም ነው

ለዚህ በቃ ኤፍ ዲ አይ ሆና ነው በሰው ነው የሚጓዝ። ሲ አይ ምላሳቸው ላይ መርዝ የተገጠመ ወይንም ሞሳድ መርዝ የተገጠመ በቃ ደካማ ለዲኑ፣ ደካማ ለሱናው፣ ደካማ ለማህበረሰብ ያለው እይታ ደካማ ሆኖ በእህቱ ላይ በሙስሊም ወንድም ላይና በሙስሊም እህት ላይ ሞሳድ የሚሆኑ እንደዚህ አይነት አደገኛ መርዛማ ሰዎች አሉ። አላህ ይጠብቅ። ወላሂ በጣም መጥፎ በሽታ መጥፎ በሽታ። ከእንደዚህ አይነት እኮ ሌላ ህመም ያመማቸው ሰዎች ይሻላሉ። በቃ ኮሮና ያለባቸው ወይንም ደግሞ ተላላፊ ሌላ ሌላ በሽታ ያለባቸው ሰዎች ይሻላሉ። ከነገረኛ ሴትና ከነገረኛ ወንድ፣ አፈንፋኝ ከሆኑ ሴቶችና አፈንፋኝ ከሆኑ ወንዶች ማለት ነው። በሽታ ማህበረሰብን የሚያለያዩ ባልና ሚስትን የሚገነጣጥሉ እህትማማቾችን የሚነጣጥሉ የሚያባሉ እንደዚህ አይነት አውሪያዊ ባህር የተላበሱ ሰዎች አሉ። ይሄ ሱስ ነው። ነገረኝነት ሱስ ነው። የሰው አይብ ማውጣት ሱስ ነው እኮ ልጆች፣ ሱስ ነው። ወላሂ በጣም መጥፎ በሽታ ነው። አላህ ይጠብቀን እንጂ መልእክተኛው እንዲህ አሉ። ይኸው ይሄ ነበር መሆን ያለበት። መነፈሰ አን ሙስሊሚን ቁርበተን ከሙስሊም ወንድሙ ከሙስሊም እህቷ ላይ አንድን ጭንቀት የገላገለ መነፈሰ ይን ዛለመን አዛለ ያስወገደ እህቱ እንዳትጨነቅ እህቷ እንዳትጨነቅ ጭንቀቷን ምን ሆነች፣ ነው አይዞሽ ችግር የለም እኔ እሸፍነዋለሁ እኔ እንዲህ አደርገዋለሁ ብላ የእህቷን ጭንቀት የወንድሙን ጭንቀት አንድ ጭንቀት የሙስሊምን ጭንቀት የገላገለ ሚንኩረቢ ዱኒያ ነፈሰ አላሁ ዐንሁ ኩርበተን ሚንኩረቢ የውም አልክያማ ከቅያማ ቀን ጭንቀት አላህ ያን ቀን እንግዲህ ያን ቀን

ጭንቀት መጋራትሽ የመልቀማ ጭንቀትሽ እንዲገላገል ትሆኛለሽ። ይህነው ዘዴው፣ በቃ ይህነው መሆን ያለበት። ሰው ለወንድሙ ሰው ለእህቱ ማሰብ አለበት። እህቴ እንደዛ ሰው ሰውን ለመጣል ሰው ሰውን በቃ ለማዋረድ ሰው ሰውን ዝቅ ለማድረግ ዲግሪውን ለመቅነስ ለማርከስ፣ እስከዚህ ድረስ በቃ የሸተተ የተበላሸ ቲማቲም አድርጎ የሰው ልጅ ለመጣል ሊማዛ አየቷል ኦክት አልሙስሊማ

አንተም ሆን አንችም ሆኜ ጀርባችን ላይ ጉዳ ጉዳ አለ። በቃ ለሰው ገጻችንን ጥሩ ንጹህ ወርቀት አቤት ቅዱስ፣ በቃ እንደው ለመላኢካነት እኮ ትንሽ ቀረን መስለን ለሰው እንታያለን። እንትና ርካሽ የሚሰራው ስራ እንተየ እንትና አበ አይቡ አደባባይ ላይ የወጣ ራሱ በራሱ ጊዜ ራሱን ያጋለጠ ራሱን በራሱ ጊዜ አደባባይ ያወጣ ወደ ቢድአ እየተጣራ ወደ ሽርክያት እየተጣራ ኢዛ ካነ ሙጃሂራን ፊ ማዕስየትህ ያ ሸእኑን አኸር ሌላ ጉዳይ ነው። ግን ተደብቀ ተደበቀሽ እሆነ ቦታ ላይ እንከናየሽ እህትሽ ላይ ዋጣ አድርጊ፣ ቀብር ሁኝ፣ ቀብር፣ ቀብር ው ቀብር በቃ ለህድ ያለው ቀብር አደራ ተብላ ተነግራ ስትጣላ ሂዳ ታወራለች። ለጓደኛዋ አደራ ብሎ ነግሮት ሲጣለው ዝክ ዝክ አወጣዋለሁ፣ ፋይልህን የጋነው ይላል። አላህ አላህ አላህ አላህ። ኢና ሊላሂ ወኢና ኢለይሂ ራጂዑ። ምን አይነት ጠቢዓ ነው? ምን አይነት ባህሪ ስነ? ይሄ ይሄ ባህሪ ነው። ይሄ በቃ አንድ ማለት፣ አሁን እሺ፣ አንቺም እሺ፣ ሰለብያለሽ፣ ማሻአላህ፣ ኒቃብ ማሻአላህ፣ ቅራአት ትከታተያለሽ፣ ማሻአላህ፣ አቂዳ እንዴ አቂዳ የያዘ ሰው ወንጀል አይጎዳውም እኮ አልተባለም። ወንጀለኛ አይባልም ብቻ ዶሪ ሃታ ምልክ እንጂ ሌላው እኮ ችግር የለበትም እኮ አልተባለም። ሸህነት አልተባለህ ሸኪሻ አልተባለም። ይሄ የለም፣ እንደዚህ አይነት ትምህርት የለም። ይጎዳል፣ ይጎዳል አይደጋ ቲ ታው ታይ ታይ ፊዱንያ ወል አኺራ አላህ ይስትርሃል። በቃ ሰትር የያዝከው ዋጥ አድርገው ለጓደኛ ያንተን እንዴ፣ ለባለቤቴ ለምን ብዬ ነው መነግራት? እንትና ናይ አባምጥጪ የሆነ ወንድሜ የሆነ ቦታ ላይ የሆነ ነገር ሲወድቃ ይሁን፣ በቃ ሰው ነው አጠፋ፣ አይደል? አዎ፣ የሆነ ነገር ላይ ወድቀ፣ አንችዬ ብዬ ማታ ለሚስቴ ቀስ ብዬ ምን ብዬ ነው እማወራው? ምን? ለምን ብዬ ነው መነግራት? ለምን እዛ ሰው ላይ መጥፎ ነገር ይደርባት ወይ? እኔ እንደው ጠንካራ ሰለፍ እየመስለኝ ነበረ እንትዬ፣ ለካ እንደዚህ ነው። እንዴ ትበል እንዴ፣ ባለቤት አላደርግም። ማድረግ የለብኝም። ማድረግ የለብሽም። ማድረግ የለብህም።

እኔና አንተ እኔና አንቺ የአላህን እርዳታ እንፈልጋለን፣ ቋሚ እንዲሆን እንፈልጋለን፣ አይደል? አው እህትሽን እርጅ። አቋራጩ መንገድ ይሄ ነው። ከዚህም በፊት ተባብለናል። አቋራጩ ዘዴ፣ ትክክለኛው መስመር፣ ትክክለኛው መስመር የብልሆች የብልጦች አካሂድ ይሄ ነው። በቃ እህትሽን እርጅ፣ ወንድምህን እርዳ፣ አግዝ እህትህን እርዳት፣ አላህ ሱብሐነሁ ወተዓላ አንተን በመርዳት ላይ ይቀጥላል። ይሄ ነው በስለም

እዝህ የወንድምህን ዓይብ ብታወጣ የምታወጣው ለሚያውቁት ሰዎች ብቻና ብቻ ነው። የውመ ልቅያማ ግን ው እማ የዱሮ ማኅበረሰብ የወደፊቱ ማኅበረሰብ አሁን ያለው ማኅበረሰብ የሚቀሰቀስበት ዓለም ላይ ጉዲ ይፈላል። እዛ ነው የምትጋለጠው። እዛ ይህን ህል ቁጥር ማለልህ ሕዝብ ውስጥ ማለት ነው። ስለዚህ ዛሬ ከሰጠርክ የውመ ልቅያማ አንተን አላህ ይሰትርሃል፣ አላህ ይሰትርሻል። በቃ እህትሽን ስትሪ ወንድምህን ሰት። እስኪ ይህን ይህን ፈላ እናያዘው እስኪ ይህን ናያዘው። በቃ በቀል በቀል ነው፣ አለቀ በቃ። የታባቱ አወጣዋለሁ። እሺ ወጣ፣ ምን ምንም እናገኘዋለ? መልፋኢዳ ስሜትን አርካት ካልሆነ በስተቀር እንጂ ወይ ደግሞ አንተ ራስህ ከእኔ ባስክነ የሚል ካልሆነ በስተቀር እንጂ። ስንቶች ወደቁ ስንቶች ወደቁበት በዚህ በዚህ ስንቶች ስንቱ እናጋልጣለን ብሎ ወደቀ። አታቁም እዚህ እነ ሰለፍያ ደዕዋ ተብሎ ሁለት ተከፍሎ አብራር ጀማል ስንት አይብ እንደው ምንም የማይታወቅ ኡስታዞቹ ላይ ሳይቀር እታች ያለ ማህበረሰብ ያለ ማህበረሰብ ነው። በውጭ ማይክ እን አጃይብ እኮ ውስጣችን ንግል ውስጣችን

ሙጃሄር ከሆነ በማዕስያው ኡማን ወደ ጥመት የሚወስድ ከሆነ ቀጥቀጥ በል ረድ ያድንግ በሑጀት ወቡርሃን። በቃ ይሄ ግደታ ነው፣ አጅር ታገኝበታል። ለዚህ ነው ሙብተዲዖችን አፈውታን ጠይቃቸው። መረመዷን ሲመጣ ያንን ሕዝብይ ብለን በእርጃ የፈረጅ ነው፣ በሕዝብያነት የተናገርንበትን አካል ሁሉ አፈውታን ጠይቅ። ለምን ረድ ያደረግነው? ራሳችንን ለማርካት ሳይሆን ከዲኑ ላይ ዘብ ለማድረግ ነው ኡማ እንዳይበላሽ ጥረት ነው። ስለዚህ እማይሰተራለ የሚሰተራለ እወቁ። በቀል አትበቀሉ። ረድ ስናደርግ ራሱ የበቀል ስሜት የሚሰማ ከሆነ ተወው፣ ረዱ ይቅርብህ። ወደ ግል ጉዳይ የሚሄድብህ ከሆነ ትውት አድርገው፣ ዋጥ አድርገው። በቃ ይቅር ይቅር። ያንተ ረድ በቃ ይቅር። አየህ። ዲኑ ላይ ደግሞ የሆነ ነገር ያደርሱበት አልካል ለአላህ በለና፣ እኽላስ ይኖርህና ኢንሻአላህ፣ ስሜቴን ለመቆጣጠር እንደዚህ አድርጌ እሞክራለሁ አመቀዋለሁ ብለህ ለአላህ ብለህ አጅር የምታገኝበትን ገለጻ ግለጽ። ይሄ ማለት አህለል ቢድእ ሲፈነጩ ተዋቸው፣ እንደፈለጉ እንዳሻቸው፣ አትንካቸው እያልኩ አይደለም አይደለም። መናገር ያለብንን መናገር ባለብን ልክ እንናገር፣ ልኬት ይኑረው፣ ሚዛን ይኑረው።

የደበቀ ሰው የውመ ልቅያማ እንከኑን፣ ጉድለቱን፣ አይቡን ነውሩን አላህ ይደብቅለታል። ወመን ከሸፈ ዐውረተ አኺህ ሙስሊም የሙስሊም ወንድሙን ዓይብ የገለጠ አደባባይ ላይ ያሰጣ ደግሞ ከሸፈ ላሁ ዐውረተሁ አላህ የሱን ሀፍረ ተገላ አላህ የሱን ዓይቡን ያወጣበታል። ሓታ የፍደሐሁ ቢሂ ፊ በይቲህ እቤቱ ጓዳ ገብቶ ያዋርደዋል። አይቀርም። ይሄ ወንድሙን አስለቅሶ አስደንግጦት ወገቡ ቁርጥ ይላል። አይቡ እኮ ሲወጣ እንደዚህ ተብለሃል አሉ ላኢላሃ ኢለላህ ነው የሚለው ምናልባትም ምን አልባት እኛ ወንጀል ካልሰራ ነው በላይ አላህ ዘንድ ሊቀርብ ይችላል። መምከረ ራሱን የቻለ ነው፣ በውስጥ ተማረ ራሱን የቻለ ነው። እንደዚህ ያደርጋል፣ እንደዚህ ታደርጋለች አሉ። አንቺዬ ኧረ ወላሂ እንደዚህ ታደርጋለች አሉ የኛ ንጹህ

እቤት ውስጥ ራሱ እቤተሰብ እባሏ ጋር መኖር ማትችል እንደዚህ አይነት ሴት ደግሞ ወይ ወደ ድዕዋ ውስጥ ብቅ ካሉ፣ ወይ ወደ አቅሪነት ብቅ ካሉ፣ ወይ እንደው ወደ ጀምዓ ብቅ ካሉ የነዚህ ጉዳቱ ከካንሰር በላይ ይጎዳሉ። በጣም አደጋ ነው። እቤታቸው መስማማት ሁለት ሰው ጋር መኖር የማይችሉ አሉ። ባህርያቸው የሚገርም ማለት ነው እሚገርም። አስተካክል እንዴ አስተካክል፣ አስተካክል አንተ ነው የሚጠቅመን እኔ ብቆጣህም ታላቅ ወንድምህ ነኝ፣ ወንድምህ ነኝ። በዕድሜ ልበልጥህ እችላለሁ። በቃ ልቆጣህ፣ ልቆጣሽ። በደንብ አድርጊ። ስም የሚጠቅምሽ ነው። እኔ ይሄን አድርጊ ተበላሽ አይደለም እያልኩ፣ አሉ ተስተካከይ ነው፣ ተስተካከይ ደግሞ ተስተካከይ። በቃ አለቀ። ዋጥ አድርጊ። ሚስጥር ዋጭ ሁኚ። ይልመድባችሁ ይሄ እንዶ ቱንቱላነት። ወንፊት አትሁን። ወንፊት በቃ ወንፊት፣ ያሸዋ ወንፊት አቱ ቀስ አይ ባይ እንጂ ወሬ ማሞቂያ ሻይ ተፈላ ሰው ነው የሚነሳው። እናንተ ጫት ትከለክል ሰው ያኛክ ጫት በከለክል ባከለክል ምን እዛ እንትና ይቀማሉ ቁጭ ብሎ ያንን ጫይ አውዳይና ይህንን ገለምሶ እንክት እያረገ የሚቅመው ይሻላል። አንተ ወንድምህን ምህን እየቃምክ እኮ ነው። አንቺ እህትሽን ሽት እያደረግሽ እየቃምሽ የወንድም ሥጋ የእህት ሥጋ መብላትን ያለሽ ቁርአን እኮ ነው። ምን የሰው ስጋ እያኘክሽ ምን ልዩነት አለሽ? ከጫቃሚ ጫቃሚ ታውርጃለሽ። እንደ ቅጠል የበላ ቅጠል የበላ በፍየል እየመሰሉ በምን እየመሰሉ ያመጡታል። ይሄ ግን የሰው ስጋ በል ነው እንዳለ ቁርጥ እኮ ነው። እየበላችሁ አላችሁ። ጥብስ እንዴ? እንደዚህ የሰው ሥጋ እኝክ እያደረጉ እያላመጡ እየጋጡ አጥንት እስከሚቀር ድረስ እያገላበጡ እያሰጡ ጫቃሚ እንዴው እንዴት እንደሚዘገነኝ ጫቃሚ አይ ጫቃሚ፣ አቤት ፍየል እንዴ የፍየል እንትን እኮ ነው እየበላ ያለው ሃሃሃ አላህ አላህ አላህ። የማንኛው ነው የሚጎዳው? ማን ነው እየቃመ የሰው ስጋ የሚበላው ነው ወይስ ቅጠል የሚበላው ነው? ማን ነው እየጎዳን ያለው? ኡማን እያባላ ያለው፣ ኡማን እያሳከረ ያለው፣ ኡማን እያጫረሰ ያለው፣ ኡማን እያጋደለ ያለው ኡማን እያራራቀ ያለው እየፈረካከሰ ያለው እየሰነጣጠቀ ያለው ወንድምና ወንድምን ጀርባ ያሰጣጣው እህትና እህትን እያባላ ያለው ማን ነው? ነገረኛ እንጂ ማን ነው? ሐሜተኛ እንጂ ማን ነው? ይሄ ስጋ በል እንጂ ማን ነው? ይሄ የወንድሙን የእህቱን ስጋ የሚያኝክ እንደዚህ አይነት አውሬነት ይሄ አለው። በእኔና ባንታ አሁን ጫትን ማውገዝ እንደው ያምርብናል። አሁን በጫቃሚ እኔ እናንተ እንሳለቃለን። በአላህ እኔ እናንቺ እንሳለቃለን። አሁን በጫቃሚ ነው እንሳለቃለን። የሰው ስጋ ጋጥ እያደረግን፣ ላ ሐውለ ወላ ቁወተ ኢላ ቢላህ። ያውም እኮ የሞቶ የሞተ የወንድምን ስጋ የሞተች የእህትን ስጋ ማለት እኮ ነው። እንደዛ እኮ ነው። ይህን ተጸየፋላችኋል ያንን እንደመብላት ነው ብሎ ልዑል ኃያሉ ጌታ ነግሮን። ላኢላሃ ኢለላህ ላኢላሃ ኢለላህ ተቁላህ፣ ተቁላህ፣ ወላሂ ተቁላህ ተቁላ ተቁላ በጣም አሁን ዑለማ እና ዑለማ ሲጣላ ዑለማዎች ሲጣሉ ደረሳ ነው ያለው መካከል ሴት ስትጣላ ሌላ ሶስተኛ ሴት አለች፣ አረመኔ የሰይጣን ወኪል ማለት ነው። ብን ብን ብን ምትል ከዚህኛው እዛኛው ቤት ከዚህኛው በዛኛው በአንዱ አድሬሱ አንዷ ጋር ትጻጻፋለች በሌላው ሌላ ጋር ትጻጻፍና ታያይዛቸዋለች። ለ ታላቁሳለች ጉድ ትላታለች። ትሄድና ታሞቃታለች። እኔ እኮ በጣም የምታዝንሽ እህትሽ ትመስለኝ ነበረ ምን አይነት ናት ብላ ታቀጣጠላታለች። አለ ነዳጅ ትጨምራለች። ታከታተል ፍዓል ሄኖ እንግዲህ ተመልከቱ የሚሰራ ስራ ማለት ነው። መንግስትና ህዝብ ሲጣላ ነገረኛ አለ። ዓሊምና ዓሊም ሲጣላ ነገረኛ አለ። ባልና ሚስት ሲጣላ ነገረኛ አለ። እህትና እህት ሲጣላ ነገረኛ አለ። ወንድምና ወንድም ሲጣላ ነገረኛ አለ። ስጋውን በልቶ ነው የሚያባለው። እንደገና ተመልከቱ። ይሄ ነው ይሄ ነው ጫቃሜን የሚያወግዘው ው ወደ ራስ መለስ ስበልና ጉድ በልማ አንተን ው አንችን ተመልከችማ፣ ራስሽን አዳምጭ፣ እኔም ራሴን ልስማማ። እውነት እያማሁ ነው እየቦጨኩ ነው እንትና። አሁን እኔ ጫቃሚ ያወግዛለሁ። እኔ እኔ እህቴን ስጋ እየበላሁ በይ እስኪ እስኪ ራስሽን ውቀሽ ስንት ጫቃሚ የሚበልጠው አለ። ጀልብያ የለበሰ ስንት ጫቃሚ የምሻላት አለ። ኒቃብ የለበሰች ስንት አለች ነገረኛ ሰው የምታጣላ የምታባላ። ጫቃሚ እያልኩ አይደለም፣ ግን በጣም የምንገር መሆነን ከዚህ ከዚህ መስተካከል። በቃ ፏ በሉ። ይሄን ነው ጀዛኩሙላህ። ባረከላሁ ፊኩም፣ ሐያኩሙላህ ወሐፊዘኩሙላህ ወረዓኩም። አላህ ነገረኛን፣ አላህ ያያዘልን። እንሻአላህ፣ እንሻአላህ አላህ ያያዘልን። ወንድማማችነት፣ ትማማችነት፣ መከባበር፣ መዋደድ፣ መናበብ የሚባለው ነገር ባሕሪያችን፣ ነቢያዊ ትእዛዝ የምናከብርና ትክክለኛው መስመር የምንጓዝ ጀግና የሱና ልጆች አላህ ያድርገን። ይህን ነው የምለው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ባረከ ላሁ ፊኩም እያኩም አላህ ወበያኩም።